ፈኢን ኩለ ሙሕደሰት ሚድዓ ኢላ አኺሪ ሐዲስ። ኢንሻላህ አጠር ያለ ማስታወስ ለማስታወስ በአላህ ስብሐነ ወተዓላ ፍቃድ፣ ይኸው ሁላችንም በየትኛውም ሀገር በየትኛውም አቁራፍ ብንሆንም አንድ የሚያደርግን እርስበርስ የሚያዋድደን ሀገር ወይም ደሞ የደም ጉዳይ ሳይሆን ዲናችን መንሃጃችን። ስለዚህ እርስበርስ መስተዋወስ በጣም ጠቃሚ የሆነ ነገር ነው። አላህ አዘወጀል በቁርአን እንደሚለው

ወይም ደግሞ አላህ አዘወጀል ወጀል ባዘዘው መንገድ ላይ ማትገኝ ከሆነ ስራ ይወድቃል፣ ይበረስ። ስለዚህ ስራዎቻችን አላህ ዘንድ ተቀባይነት እንዲኖራቸው ሊሟሉ የሚገቡ ሶስት መስፈርቶች አሉ። በአላህ ፈቃድ እነሱን አስታውሳቸዋለሁ ኢንሻአላህ። ማንኛውንም ስራ ስንሰራ መስራትን ብቻ ሳይሆን አላህ ሱብሃነሁ ወተዓላ ዘንድ ተቀባይነት እንዲኖረው ሊያደርጉ የሚገቡ የሆኑ ሸርጦች አሉ። ለምሳሌ በሶላት ብትወስዱ ሹሩጡ ሶላት አሉ አይደል እነዛ ካልተሟሉ መጀመሪያ ቅድመ ሁኔታዎች ናቸው። እነሱ ካልተሟሉ ሰላት የለም። እንደሌሉ እንደ ዋጅባት እንደሱ እንኳን በሱጁ ደሰሁ የምትጠግናቸው አለ። ሹሩጦች ሰላቶች፣ ለምሳሌ ከዛ መካከል ንያ ከሌለ የለም ሰላት፣ ወይም ደግሞ እስላም ካልሆነ የለም ማለት ነው፣ ከሸርጦች መካከል። ስለዚህ ስራዎቻችንም አላህ ሱብሓነሁ ወተዓላ ዘንድ ተቀባይነት እንዲኖራቸው ሊሟሉ የሚገቡ መስፈርቶች አሉ። ማንኛውንም ስራ ስንሰራ እነዚህ መስፈርቶች መስፈርቶች ካሉ ነው አላህ ስብሐነወተዓላ ዘንድ የሚሟላ ስራችን ተቀባይነት የሚኖረው። የመጀመሪያው መስፈርት አልኢማኑ ቢላሂ ወተውሂዱ፣ በአላህ ስብሐነወተዓላ ማመን ተውሂድ። ናያዝ ኢዛ ኻለቀ ሽርክ ፊል ኢባዳ አፍሰዳ። ወደ ኢባዳ ወደ አምልኮ ምን ከተቀላቀለ ሽርክ የሚባለው ቆሻሻ ነገር ከተቀላቀለበት ኢባዳ እንዳለ ይጠፋል፣ እንዳለ ይበላሽ

መለኮታዊ ራዕይ አስተላለፍም ወደ አንተም ጭምር ለኢን ለኢንአሽረክት በአላህ ላይ ብታጋራ ሽርክ ብትፈጽም ለየሕበጠን ዓመልያ ስራ እንዳለ ውድቅ ይሆናል፣ ከንቱ ይሆናል። ሰላት አይጠቅምም፣ ማለት ነው። ዘካ አይጠቅምም፣ ረመዳን መጾም አይጠቅምም፣ ሌሎችም ኢባዳዎች፣ ሌሊት መቆም አይጠቅም ሽርክ ከሚባለው ነገር ለነቢያችን ዓለይሂ ሰላቱ ሰላም፣ ወከይፈ ቢገይርህ በእኛ ቢሆንስ እንዴት ነባረክ ላ ፊ ነቢያችን ዓለይሂ ሰላቱ ሰላም እንኳ በአላህ ላይ አጋሩ ለእኛ ነው ተግሳጹ ማለት ነው። ለነቢዩ ዓለይሂ ሰላቱ ሰላም ቢሆንም ቋሩ ግን ሙራዱ ለእኛ ለተከታዩ ስለዚህ በአላህ ላይ ማጋራት ማለት ስራችን አላህ ዘንድ ተቀባይነት እንዳይኖረው የሚያደርግ የመጀመሪያ ውድቅ የሚያደርገው ነገር ስለዚህ በአላህ ስብሓን ወተዓላ አንድነት ማነው?

ከላይም የለም ከታችም አይደለም ከዚህም አይደለም ከዚህም አይደለም ከኛም ቦታ የለም ሲባል በቀጥታ አማርኛ ማለት ነው አላህ የለም፣ ክህደት ነው አ ከህደት ነው ባረላ። ስለዚህ አላህ ሱብሓነሁ ወተዓላ እንዳለ ማመን ወል አወል አላህ አዘወጀል፣ መጀመሪያም የነበረው እሱ ነው፣ መጨረሻ የሚቀረው እሱ ነው። ስለዚህ አለ ማለት ነው አላህ አዘወጀል። በዚህ ልታምን ይገባል መጀመሪያ ሁለተኛ በአላሁ ስብሐነ ወተዓላ በሩቡቢያው አላሁ ዐዘወጀል ልትነጥል በእሱ በተግባራቶቹ አላሁ ዐዘወጀል የሚጋራው እንደሌለ ልትነጥል ማለት ነው። ሶስተኛ ደግሞ በተውሒድ አል ኡሉሂያ አላሁ ስብሐነ ወተዓላ ብቻ አምላክ እንደሆነ ዒባዳ እሱ ብቻ እንደሚገባው ልታምን። አራተኛና የመጨረሻው ደግሞ በአላሁ ስብሐነ ወተዓላ ስምና ባህርያት ልታምን ማለት እነዚህም ካላሟላ በአላሁ ስብሐነ ወተዓላ ማመን የሚባለው

ቢመንህ ወራሕመትህ ካልሆነ ሁም በዛቸው ወንጀል ልክ ነው ቀጥቶ የሚያወጣው ነገር ግን ሽርክ የሚሰራ ሰው የፈለገውን ዒባዳ ቢሠራ ተውበት ሳያደርግ ወደ አላህ ከተገናኘ አበደን አባት ጀሀነም ውስጥ ነው የሚቃጠለው። ነስአሉላ ፊ ስለዚህ የመጀመሪያው ልንይዘው የሚገባው መስፈርት በአላህ አንድነት ልናምን አላህን በብቸኝነት ለይተን ዒባዳ ልናደርግ ማለት። ሁለተኛው ደግሞ መስፈርት ልሟላ የሚገባው አል ኢኽላስ ጥርት ታደርገን ዒባዳችንን ለአላህ ማለት ለይውልኝ ይስሙልኝ ካለበት ማንኛውም ዒባዳ አላህ ዘንድ ተቀባይነት ነው። ቂራአት ስትቀራ፣ ሰላት ስሰግድን፣ ዘካት ስሰጥን፣ ረመዳን ስጾም፣ ሐጅ በተለይ ደግሞ በተለይ በፊት ለፊት ግልጽ የሚደረጉ ዒባዳዎችን ስንሰራ በጣም ጥንቃቄ ያስፈልጋል። ሐቅ አንዳንድ ሰው ሰደቃ የሚሰጠው ቸር ነው እንዲባል ወይም ደግሞ ለጋሽ ነው እንዲባል አስቦ የሚሰራ በጣም በርካታ ሰው ነው ያለው። ኢላ መን ረሒመ ላህ። እንደዚህ መሆን የለበት የተደበቀ ነገር ነው። ባረከላሁ ፊኩም። እንደውም ግልጽ ከሚወጣ ይልቅ የተደበቀ ነገር አላህ ሱብሓነ ወተዓላ ዘላዚው የበለጠ ነው። ካልሆነ ሰዎችን ለማነሳሳት ወይም ደግሞ ካልሆነ በስተቀር የተደበቀ ነገር ይሻላል። ለምን ግልጽ በምታወጣ ጊዜ በጣም ጥንቃቄ ይፈልጋል። ኢክላስ ካልጸዳ ለምሳሌ አንዳንድ ሰዎች በምንሰግድ ጊዜ ማለት ነው ቆይ ስንሰግድ ለምሳሌ ብቻችን ምንሰል ከሆነ ቂራአት ቁርአን በምንቀራ ጊዜ አበላሽተን እንቀራለን። ከዛ ከኋላ ደግሞ ሌላ ሰው መልከተልን ሲያውቅ አሳምረት ቀራለን። ለመጀመሪያ ማን አበላሽ አለ መጀመሪያ ቁርአን አስተካክለን፣ ቁርአንን ወረቲለል ቁርአን ተርቲላ ቁርአንን አስተካክለህ አሳምረህ ቅራ። ነብያችን አለይሂ ሰላቱ ወሰለም በቁርአን የማያሳምር ቁርአንን አስተካክሎ አሳምሮ የማይቀራ ሰው ወንጀል እንዳለበት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አስተካክሎ የሚቀራ ደግሞ ከተከበሩ መላእክቶች ጋር እንደሆነ። ብቻ ስትሆን ቁርአን አበላሽ ማናል ሲከተል ደግሞ ከኋላ ሰዎች መከተሉን ሲያውቅ አሳምሮ ቃሪዎችን አስመስሎ ይካል። እንደዚህ መሆን የለበትም። ይሄ ሀቂቃ ይበላሻል፣ ስራ ተቀባይነት እንደዚህም ዘካ በምንሰጥ ጊዜ ይሄ ይሆን አለ አይደል? የሆነ ነገር ለምስኪን በምንሰጥ ጊዜ ሊሆን ይችላል፣ ፎቶ አንስታት በሚዲያ ካለቀቃቸው የሚባል ነገር አለ። ወይም ደግሞ ግዴታ ግልጽ ካላወጣሁት ወይም ደግሞ ሰዎች ካላደነቁልኝ እንግዲህ እንደዚህ እንዲሉኝ ብለን ምትጾም ከሆነ ወይም ደግሞ ነው ጾምም ይሁን ጊዜ ሰው ሲያይ የሚያሳምር ከሆነ ይሄ አላህ ስብሐነሁ ወተዓላ ማንኛውንም ዒባዳ ለምሳሌ ነው እየጠቀስኩላችሁ ያለው ማንኛውንም ዒባዳ ኢኽላስ ከሌለው الله አላህ ስብሓነሁ ወተዓላ ሃይማኖትን ጥርት አድርገህ ለአላህ ብለህ መስራት። ማንኛውንም ዒባዳ በምትፈፅም ጊዜ የአላህ እን ይትፈልገህ መሆን አለበት፣ ከሱ ቅጣት ለመራቂያ ሆን ሆኖ መሆን አለበት እንጂ ይዩልኝ ይስሙልኝ አለበት፣ ወላሂ ይጠፋል፣ ስራ ከንቱ ሆኖ። ባረከላሁ ፊኩም። ስንት ሰው ማለት ዩ ረመዳን ለምሳሌ ይጾማል፣ ጾሞ ይውላል፣ ነገር ግን

ሱናቸውን መከተል ማለት ነው። የነቢዩ አለይህ ሰላት ወሰላም ሱና መከተል፣ ማንኛውም ኢባዳ ሊባል አይቻልም በነቢዩ አለይህ ሰላት ወሰላም መንገድ የመጣ ቢሆን ይችላል። ማንኛውም ኢባዳ ሊባል አይቻልም በነቢዩ አለይህ ሰላት ወሰላም መንገድ የመጣ ሲሆን ብቻ። አለ አላሁ ስብሃነሁ ወተዓላ፣ ወማ አታኩም ረሱሉ ፈኹዙህ ወማ ነሃኩም አንሁ ፈንተሁ። መልእክተኛው አለይህ ሰላት ወሰላም ያመጣላችሁ የሆነ ነገር ያዙት፣ ጨብጡ ወማ ነሃኩም አንሁ እሱ ከከለከላችሁ ነገር ደግሞ ፈንተሁ ተከልከሉ ይላል። አ ነቢዩ ዓለይሂ ሰላቱ ሰላም ያመጡትን መያዝ ግድ ነው። ከከለከሉት መከልከል ግድ ነው። ከዛ ስለዚህ የነቢዩን ዓለይሂ ሰላቱ ሰላም ሱና ሳኒት ማንኛውም ኢባዳ እንደ ራሳችን ስሜት እንደ ራሳችን ፍላጎት ወይም እንደ አዳ እንደ አካባቢ ባህል ሊሆን ይችላል፣ ወይም እንደ ተለምዶ ሊሆን ይችላል ብንሰራው ከሸሪዐ ካልገጠመ ኢባዳ ሊባል አይችልም። ማንኛውም ኢባዳ ባረከ ላ

ነገር ግን እኛ ካልተጠቀምንበት ሐቂቃ፣ ይሄንን እምነት እኛ እኮ ያለንበት ሰዎች ሐቂቃ ትልቅነቱን አልተጠቀምንበትም ማለት ይቻላል። ከሌሎቹ እምነት ተከታዮች አንፃር እነሱ ለእምነታቸው ከሚለፉት አንፃር ሐቂቃ ሙስሊሞች በተለይ ወጣቱ ምን ያክል እየለፋል ከም ወጣቱ ብዙ ነገር ይጠበቃል? የነቢዩ አለይሂ ሰላቱ ሰላም ሱና ተከትለው ማንጸባረቅ

ነብዩን አለይህ ሰላቱ ወሰላም መጠርጠር ነው ይላል። ምን ብሎ መጠርጠር ነው? ሲመለከታት እንደዚህ ቢድዓዋ ጥሩ ነገር ምናምን ቢመለከታት ማለት ነው። ይሄ እኮ ለሰው ማብያ ነው፣ ወይም ደግሞ ለመልካም ሰደቃ ነው ምናምን ብሎ እንኳ ቢያስቡ ያ ኢባዳ በነቢዩ ለም ዲን ላይ የሌለ ከሆነ ነብዩን አለይህ ሰላቱ ወሰላም ምን ብሎ መጠርጠር ነው? ነቢዩ አለይህ ሰላቱ ወሰላም ይህንን ካላህ የተሰጣቸውን አማና ሙሉ ሳያደርጉ ነው ወደ አኺራ የሄዱት ብሎ መጠርጠር ነው።

አዲስ ቢድዓ ያመጣ የሆነን ሰው ያስጠጋ የአላህ ሱብሓነሁ ወተዓላ እርግማን አለበት ይላል። አላህ ይርገመው ይብለው ነብዩ ሰለላሁ ዐለይሂ ወሰለም። ወከዛሊክ አዲስ ቢድዓ ያመጣ የሆነን ሰው ከኛ ያልሆነ እሱ ተመላሽ ነው ይላል ነብዩ ሰለላሁ ዐለይሂ ወሰለም። አንተ ለምሳሌ ዒሻ ነው ወይም ዙህርን በመሰል ሰዓት ማለት የመጣ አለ አይደለ፣ ተደንግጎ ማለት ነው። ሶላት ለምሳሌ ዙህር አራት ረካዓን የሚቻለው አይደለ የተደነገገ ዛሬ ፀሐይ በጣም ስለበረታ ሶስት አርጌ የሰግዳለ ወጥ ይቻላል? አይቻልም። ለምን በሸሪዓ አለመት ወይም ደግሞ ሶላት ወይ ዱሁር ወይ ዱሁር ወይ ደግሞ መግሪብ ማለት አሁን ነሽጫ ያለው እና አራት አርጌ የሰግዳለ ይሆናል? አይሆንም። ቢድዓ የሚባለው ነገር በዲን መጨመር ነው ወይም ማጓደል፣ ከዛ የነበረ ወይ መጨመር ወይም ማጓደል ባረክ። ስለዚህ የመጣውን ዲን በዛው ነው መከተል ያለው ካልሆነ ትሰራለህ ስራ አላህ ዘንድ ተቀባይነት የለውም፣ ተቀባይነት የለውም። ፈሁ ረድን ነው ያሉት ነቢዩ ሰለላሁ ዓለይሂ ወሰለም። ስራው ተቀባይነት የለውም፣ ተመላሽ ነው። ስለዚህ ሙታበዓ ባረከላሁ ፊኩም ያስፈልገናል። ሙታበዓ ነቢዩን ዓለይሂ ሰላቱ ወሰላም መከተል ያስፈልጋል። ስራዎቻችን ማንኛውም በምንሰራገ የእነሱ ሱና የተተከተል በኮቴያቸው መከተል ያስፈልጋል። ካልሆነ ከነሱ ሱና እንወጣለን። ካለ ግን ገደን የምንገባው ባረከላሁ ፊኩም ስለዚህ በአላህ ቃል በመጨረሻ አደራመለው ነገር ቢሆን እንደ ሁሉም ማለት ነው። በተለይ ለወጣቱ ያለንበት ሁኔታ ሁላችንም እናውቀዋለን። ዘመኑ ማለት ምን አይነት የሆነ ፊትና የተበዛበት ቢድዓዎች የበዙበት ቁራፋቶች የበዙበት የተለያዩ ሽርክያቶች የበዙበት ጊዜ ነው፣ ሁኔታው ነው። ስለዚህ በተለይ ከዚህ ፊትና ደግሞ የምንላቀቅበት ዋነኛው ዋንኛው መሳሪያ ዒልም ነው፣ እውቀትን መማር

አምስት ነገርን ተጠቀምበት፣ አምስት ነገር ሳይመጣ በፊት። መጀመሪያ የጠቀሱት ሸባበከ ቀብለ ሐሮመክ ወጣትነትን ተጠቀምበት እርጅና ከመምጣት በፊት። ወጣትነት እኮ በዚህ እንደዚህ አይቀጥልም። እናረጃ ረጃለን እኮኝ መድከም አለ፣ የጉልበትን መድከም ይመጣል። ስለዚህ ከዚህ ሁሉ ግን መጀመሪያ ላይ ይህ ወጣትነትን ዒልምን በመቅራት ደርሶችን በመከታተል እንጠቀምበት። ሴቱም ወንዱም፣ ሁሉም ማለት ለምን ለወደፊት ትውልድ ተረካቢዎች ነው። ባረከላሁ ፊኩም። እንደዚህ ዝም ብሎ ጊዜና ጅጋችሁን አትጨርሱ። ዒልምን ተማሩ። ቅርዓትን ቅሩ። እዚህ ውሳዶች ካሉ ተጠቀሙባቸው። ወሳዶች አሉ ያሰሩ። ቅርዓትን ቅሩ። ባረከላሁ ፊኩም። አሊፍ ችግር የለም። والله አንዳንድ ሰው በጣም የሚገርመው ማለት ነው። አሊፍን በጣም የሚፈራው ሰው አለ። ለምን ትፈራለህ? ይፈራ አሊፍን ማለት ነው የሚፈራ አሊፍ ተብሎ ነው አንድ ተብሎ ነው ሁለት የሚባለው ለዛ አሊፍ ተብሎ ነው ከዛ ትልልቅ ደረጃ የሚደረሰው አሁን የምታያችሁ ትልልቅ علماء ከእናታቸው ሆድ ሲወጡ አይደለም፣ ተምረው ይወጡ። አሊፍ ብለው ቀስ እያሉ በደረጃ ደረጃ። ስለዚህ ተማሩ። ባረከላሁ ፊኩም አደራ አላለሁ ዒልም በመማር ላይ መስጊዳችሁን ሆናታል ወይ ኡስታዞች? ዝም ብለው ያለ ሰው ዝም ብለው ከንቱ አይቶ ሀይ ተማሩ፣ ተጠቀሙባቸው ለማለት ፈልጋለሁ። ኢንሻአላህ በሌላ ጊዜ በሰፊው ከተገናኘን በዛ ሰፋ ባለ ፕሮግራም የምንገናኝ ይሆናል። የምንገናኘው ሆናል ሀላላሁ ዐለይሂ ወሰለም ወረህመቱላሂ ወበረካቱ።